ከዛ ፕላኑ እየተሰራ ነዳጅ ግን በጣም ብዙ ነው የሰጡን። ለምንድን ነው ይሄ ሁላ ቤንዚን የሚያስፈልገው? ብላቴን ከሆነ የአርባ ደቂቃ መንገድ ነው እና ብላቴን ደርሶ መልስ ከሆነ ብለን ጠየቅን። በጊዜው ዲስፓች ኦፊስ ኃላፊ የነበረው መጣና የምትሄዱት ብላቴን ከብላቴን በኋላ ምስጢራዊ ፍላይት ነው። አስመራ ነው የምትሄዱት፣ ዳይሬክት አዲስ አበባን ኦቨር ፍላይ አድርጋችሁ አስመራ ታርፉና ሲጨርሱ ጉዳያቸውን ወደ አዲስ አበባ ትመጣላችሁ። ስለዚህ ይሄ ነዳጅ ካልኩሌት ስታደርጉት በዛ መሰረት የተሰራው አለ። ከዚህ በኋላ እነያሬድ ከመመሪያ መስጫ ክፍል ወጥተው ወደ አውሮፕላኗ ሄዱ። እንዲያም ሆኖ በረራው የቪአይፒ ቢሆንም አውሮፕላኗ ያረፈችው በቪአይፒ መውጫው የኤርፖርት ክፍል ሳይሆን ሃንጋር እየተባለ በሚጠራው የጥገና ቦታ ላይ ነው። ግራ አጋቢ ሁኔታ ከዚህ ጀመረ። ከጠዋቱ ሁለት ሰዓት ከ10 ላይ አውሮፕላኗ ወደ ቆመችበት ቦታ ሶስት ላንድ ክሩዘር መኪኖች መጡ። ከአንደኛዋ መኪና ውስጥ ኮሎኔል መንግስቱ ወጡ። መንገደኛው ተስፋ የገብረ ኪዳን ናቸው ተብሎ ለፓይለቶቹ የተነገረው መረጃ ውሸት እንደሆነም ወዲያውኑ ታወቀ። ግንቦት 13 1983 ኮሎኔል መንግስቱ የመረጧቸውን ጠባቂዎቻቸውንና የቅርብ አጃቢያቸው የነበሩትን እሳቸው ጨፌ እያሉ የሚጠሯቸውን ደመቀ ባንጃውን ይዘው ቦሌ ዓለም አቀፍ አውሮፕላን ጣቢያ ደረሱ። ጓድ ሊቀመንበር እየተባሉ የአብዮታዊ ሰራዊት ጠቅላይ አዛዥ በሚል ረዥም ማዕረግም እየተጠሩ የኢትዮጵያ ፕሬዚዳንት የሚለውንም ስልጣን ለ14 ዓመታት የተጠሩበት መንግስቱ ኃይለማርያም ወልዴ አውሮፕላን ጣቢያ ሲደርሱ ላይመለሱ እየተጓዙ ዘወር ብለው ለያዩ አገር ጥለው እየለቀቁ መሆኑን ማንም ሊገምት አይችልም። ግን እንደ ራሳቸው ለሚያምኑትና ለሚወዱት ረዳታቸው ሻምበል መንግስቱ ገመቹ እዚያው አውሮፕላን ጣቢያ ጉዳዩን ሹክ ብለውታል። ለደም መፋሰሱ ምክንያት እኔ ነኝ ስለሚባል ይህ ስሜት በሰራዊቱም ውስጥ ገብቶ ለማን ነው የምንዋጋው በሚል ውድቀት በማስከተሉ የበለጠ ደም መፋሰስ እንዳይከተል ከሀገር እየወጣሁ ነው እና አንተም አብረሃኝ ብትሄድ ይሻላል አሉት። ረዳታቸው መንግስቱ ገመቹ በሐሳባቸው አልተስማማም። ከአገር አልወጣም ብሎ እሳቸውን ሸኝቶ ወደ ቢሮው ተመለሰ። እሳቸውም ወደ አውሮፕላናቸው ተራመዱ። መንግስቱ ገመቹ ግን ይህ ግራ ያጋባው አይመስልም። በዋዜማው ግንቦታ 12 ጠዋት ላይ 12 ሻንጣዎችን የያዙትን የአገሪቱን ቀዳማዊት እመቤት ወይዘሮ ዋንች ቢሻውን በዚሁ ኤርፖርት ሸኝቷል። የመጨረሻው ዘመን ላይ እንደደረሱም አልጠፋው በወቅቱ በአየር መንገድ ውስጥ ወጣት አብራሪ የነበሩት ካፒቴን ተስፋ አሸናፊ ስለ ጉዳዩ ከኢትዮ ፎረም ተጠይቀው እንዲህ አሉ። ወይዘሮ ባንቺ የተሸኙለት በአይኔ ያየሁትን ልንገርህ። እኔ በዕለቱ ሌላ በረራ ነበረኝ ካፒቴኑ ውብሸት ተክሉ ደግሞ 727 የተሰኘችውን አውሮፕላን ይዘው ወደ ዚምባብዌ የሚበሩበት ቀን ነበር። በዕለቱ የነበሩት የኤርፖርቱ ሱፐርቫይዘር አቶ መንግስቱ መኮንን በረራዎችን ሲቆጣጠሩ ነበር። ከቤተ መንግስት የመጣ ነው ተብሎ 17 ሻንጣ ወደ ካፒቴኑ ውብሸት 727 አውሮፕላን እየተጫነም ነበር። በኋላ ራሳቸው ውባንቺ ወደ አውሮፕላኑ ተሳፈሩና ካፒቴኑ ውብሸት ተክሉም ቀዳማዊት እመቤቷን ጭኖ ወደ ሐራሬ በረሩ በማለት የአይን ማኝነታቸውን ይገልጹና የቀዳማዊ ትመቤቷን አወጣጥ ያስታውሳሉ። በዋዜማው ሚስታቸውን ሸኝተው የመጨረሻውን ማታ ብቻቸውን በቤተ መንግስት ያደሩት መንግስቱ ወታደራዊ ልብሳቸውን እንደለበሱ አስራ ሰባት ዓመት የከሰከሱበትን ወታደራዊ ከስከሳቸውን እንዳጠለቁ በ17 አብዮታዊ ዓመታት አገር የቀጠቀጡበትን በትረ መኮንናቸውን እንደጨበጡ እስከ አፍንጫቸው በታጠቁ ሰባት አጃቢዎቻቸው ተከበው ወደ ካፒቴን መኮንን ወደሚያበሯት አውሮፕላን ገቡ። በሩም ተዘጋ። ሁለት የበረራ ቴክኒሽያኖች፣ ሁለት አስተናጋጆች፣ አንድ አብራሪና አንድ ምክትል አብራሪ ደመቀ ባንጃው የሚያዟቸው ስድስት አጃቢዎችና አንድ ፕሬዚዳንት በጠቅላላ 14 ሰዎችን ያሳፈረችውና የበረራ ቁጥሯ 8107 አውሮፕላን ሁለት ሰዓት ተኩል ከቦሌ አውሮፕላን ጣቢያ ተነሳች። አቅጣጫዋን ወደ ደቡባዊ የኢትዮጵያ ክፍል ያደረገችው አውሮፕላን ከፍታዋን አስተካክላ መብረር ጀመረች። አውሮፕላኗ ብላቴ ለማረፍ እየተቃረበች ባለበት ወቅት ግን የመንግስቱ አጃቢዎች አለቃ ኮሎኔል ደመቀ ባንጃው ዋና አብራሪውን ወደ ፕሬዚዳንቱ ጋር እንዲሄዱ ጠሯቸው። መኮንን ለምክትላቸው ያሬድ አውሮፕላኑን ሰጥተው ወደ ተጠሩበት ቦታ ሲደርሱ የኮሎኔል መንግስቱ ቀጭን ትእዛዝ ተቀበላቸው። አቅጣጫህን አስተካክለህ ወደ ናይሮቢ ብረር፣ በኬንያ የማልቀርበት ስብሰባ አለኝ አሉት። ፓይለቱ ኮሎኔል መኮንን አንገራገሩ። የበረራ ካርታማ ሊያስቁም አሉ። ኮሎኔል መንግስቱ የትኛውንም አይነት ድርጊት ፈጽመህ ናይሮቢ አድርሰኝ ሲሉ አዘዙ። ይህንን እውነት የሚያስታውሱት ራሳቸው ኮሎኔል ደመቀ ባንጃው እኔም ደነገጥሁ ይላሉ ሲነገርና እሱ ሲናገር አጃቢዎቹም ደነገጡ፣ ወዲም ደነገጡ በሙሉ እንትን ይሆን ነው እና ሰውየው እንደገና ደግሞ ከዛ ከአይሮፕላኑ ላይ ወርዶ ካርታ የለኝም ብሎ በሚልበት ጊዜ ደግሞ የባሰን እየደነገጠ ነው። ምክንያቱም እኔ የዛኛው ባለሙያ ባለመሆኔ ካርታ የሌለው ሰው ግድግዳ ላይ ሊጋጭ ይችላል ጋራ ላይ እና የሚልም ፍራቻ ነበረ። እሳቸው ከፍተኛ ስብሰባ አለኝ የምቀርበት አይደለም እና በምንም አይነት ሂድ ብለው ሲያዙት ይሄ እንዲሁ ቁጭ እንዳለ ነው። የቀድሞው የኢትዮጵያ አየር ኃይል ኮሎኔል የዚህ ያለት የኢትዮጵያ አየር መንገድ አብራሪ ካፒቴን መኮንን ካርታ የለኝም፣ ለዚህም አልተዘጋጀውም ሲሉ ሞግተው ነበር። የመንግስቱ ኃይለማርያም ጆሮ ግን ምንም አይነት ምክንያት ለመስማት የተዘጋጀ አልነበረም። የኢትዮጵያን ካርታ እንደ እጅህ መዳፍ የምታውቅ ሰው አይደለህ እንዴ? በልሂድ ይልቅ ከኢትዮጵያ አየር ክልል እስከምንወጣ ድረስ አንድም የሬዲዮ ንግግር እንዳታደርግ ሲሉ አዘዙ። የፕሬዚዳንት ትዕዛዝና ሙያዊ እውቀት የተጋጨባቸው ካፒቴን መኮንን ወደ ኮክፒታቸው ተመለሱ። ምክትል አብራሪው ያሬድ በዋና አብራሪውና በመንግስቱ ኃይለማርያም መካከል የነበረውን ንግግር እንዲህ አስታውሳሉ። ወደ ናይሮቢ እንሂድ አስቸኳይ ስብሰባ አለኝ ብለዋል፣ ፕሬዚዳንቱ አሉ። እኔም ደነገጥኩ። አይ እኛ አልተዘጋጀንም አይሏቸውም ወይ? አዎ አልተዘጋጀንም። የፍላይት ፕላን የሚባል አለ። ፍላይት ፕላናችንም ለዛ አይደለም የተሞላው። ሰው ሀገር ዝም ብለን መግባት አንችልም ብለው ሲነግሯቸው ፕሬዚዳንቱን አይ አንተ ደግሞ መኮንን የኢትዮጵያን ካርታ እንደእጅህ መዳፋት እንደ የምታውቀው በዚህ በሩዶልፍ በኩል አቋርጠህ ትሄዳለህ ብለው አሉኝ። ካርታ አልያዝንም ሁሉ ብለው ነግረውታል፣ ነግረዋቸዋል ለፕሬዚዳንቱ ፕሬዝዳንቱ ያኔ ነው ካርታም አልያዝንም ሲሏቸው፣ እንደ እጅህ መዳፍ የምታውቀው መሬት ደግሞ በዚች በሮዶልፍ ወንዝ በኩል ሀይቅ በኩል አቋርጣ ትሄዳለ ያሏቸው፣ በሳቸው በኩል የሰማሁት ትእዛዝ ከኢትዮጵያ አየር ክልል እስክትወጡ ድረስ የሬዲዮ ኮሚኒኬሽን ታቋርጣላችሁ ተባልን። ፓይለቱ ብላቴ ለማረፍ ከፍተዋን እንድትቀንስ ያደርጓትን አውሮፕላን እንደገና ወደ ከፍተዋ ለመመለስ ሲያንቀሳቅሱ ብላቴ ወታደራዊ ማሰልጠኛ ጣቢያ ፕሬዚዳንቱን ለመቀበል የተሰለፉ ምልምል ወታደሮች ይታዩ ነበር። በነገራችን ላይ በመጨረሻው ዘመን የመንግስቱን ስልጣን ለመታደግ ብላቴ ማሰልጠኛ ገብተው ከነበሩና ከእነዚያ ምልምል ወታደሮች መካከል የዛሬው ጦረኛው ሚኒስትር ዳንኤል ክብረት አንዱ ነበሩ። በዚያን ዕለት በሰልፍ ጠብቋቸው የነበሩትን እነ ዳንኤል ክብረትን ኮሎኔል መንግስቱ የራሳቸውን አውሮፕላን ጠለፉና አቅጣጫቸውን ወደ ደቡብ ምስራቅ አድርገው ትተዋቸው ሄዱ። አየር ላይ በደቡብ የኢትዮጵያ ሰማይ ስር እንዲህ ያለ ሁነት በቀጠለበት ሁኔታ የአገሪቱ ቀሪ ባለስልጣናት ደግሞ ቤተ መንግሥት ግቢ ውስጥ ለስብሰባ ቁጭ ብለዋል። የኮሎኔል መንግስቱ ኃይለማርያም ምክትል የሆኑት ተስፋዬ ገብረ ኪዳን፣ የደህንነት ሚኒስትሩ ተስፋዬ ወልደ ስላሴ፣ ኤታ ማዦር ሹሙ አዲስ ተድላ እና ሌሎች ከፍተኛ ባለስልጣናት በድንጋጤ በብስጭትና በእልህ ተውጠው ከመንግስቱ ገመቹ የመጣላቸውን መልእክት ማድመጥ ቀጠሉ። መንግስቱ ገመቹም ለሹማምንቱ ሪፖርት ማቅረብ ጀምሩ። ትናንት ባለቤታቸውን ወደ ዚምባብዌ ሸኘው። ዛሬ ጠዋት ደግሞ እሳቸውም እየሄዱ መሆኑን ነግረውን ይሄዱ። ልጆቻቸው ከእስራኤል መጥተው ዚምባብዌ እንዲማሩ ያደረግነውም ገና ከጥር በፊት ነው። አጎታቸው አቶ አስራት ወልዴም ከሞስኮ ተነስቶ ወደ ሐረሬ የመጣው ለዚሁ ነበር በማለት ሚስጥረኛቸው፣ ጓደኛቸውና 17 የጭንቅ ዓመታትን አብሯቸው ያሳለፈው መንግስቱ ገመቹ አብራራ። የደህንነት ሚኒስትሩም ቀጠሉ። በዝርዝር ተወያይተን ይሄ የበጃል ብለን ተስማምተን የተደረገ ነው በማለት አከሉበት። በጀኔራል ተስፋዬ ገብረ ኪዳን የሚመራው ስብሰባ የፕሬዚዳንት መንግስቱን ከአገር መውጣት በተመለከተ የውጭ ሚዲያ ሳይቀድም በአገር ውስጥ መገናኛ ብዙሃን እንዲነገር መግለጫ ይዘጋጅ ሲል ወሰነ። መግለጫውን በዋናነት የርዕዮተ ዓለም ኃላፊው ሽመልስ ማዘንጊያ እንዲጽፉት፣ ብርሃኑ ባይህ፣ ኃይሉ ይመኑና የማስታወቂያ ሚኒስትሩ አብዱልአዚዝ የሱፍ እንዲያግዟቸው ተደረገ። መግለጫው ልክ ሰባት ሰዓት ሲሆን በዛሬው የኢትዮጵያ ሬዲዮ በያኔው አብዮታዊት ኢትዮጵያ ድምፅ ብሔራዊ አገልግሎት ተነበበ እንዲህ ተብሎ ድሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም፤ ይልቁንም ወደ ባሰ ደረጃ እየተሸጋገረ በምሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዚዳንት ከሥልጣን መውረዳቸው እንደሚበጅ ታመነበት። ስለሆነ ይህንኑ በማመዛዘን ፕሬዚዳንት መንግሥቱ ኃይለ ማርያም በዛሬ ዕለት ከሥልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍትናንት ጀነራል ተስፋዬ ገብረ ኪዳን ተክተው ይሰራል። ይህ ዜና በኢትዮጵያ ተነግሮ አሳዛኝም አስደሳችም ውይይት እየተደረገ ባለበት ሰዓት መንግስቱ ኃይለማርያም ከበርካታ ተማጽኖና ማግባባት በኋላ የኬንያ የአየር ትራፊክ ተቆጣጣሪዎች ፈቅደው ከቀኑ ስድስት ሰዓት ተኩል ላይ ናይሮቢ ናቸው። በጆሞ ኬንያታ አውሮፕላን ማረፊያ እንደደረሱ በመጀመሪያ ያቀረቡት ጥያቄ ናይሮቢ የሚገኘው የኢትዮጵያ አምባሳደር በአውሮፕላን ጣቢያው መጥቶ ያነጋግረኝ የሚል ነበር። በዚያ የኬንያ ሲቪል አቪዬሽን ባልደረቦች ወደ ኢትዮጵያ ኤምባሲ ደወሉ። አንድ የአገራችሁ ከፍተኛ ባለስልጣን በአንድ ትንሽ አውሮፕላን እዚህ ናይሮቢ አየር ማረፊያ ይገኛል። አምባሳደሩን ወይም ሌላ የተገኘን ኃላፊ ልካችሁ አነጋግሯችሁ አሉ። እንዳመኖ አምባሳደሩ ለስራ ጉብኝት ከኬንያ ውጭ የነበሩና ሊገኙ አልቻሉም። ምክትላቸው መስፍን ረታም እዚያው ናይሮቢ ውስጥ በሚገኝ አንድ ስብሰባ ላይ ኢትዮጵያን ወክሎ እየተሳተፈ ነበርና በኤምባሲው ውስጥ አልነበሩም። እናም ስልኩን ያነሳው የኤምባሲው ሰራተኛ በፍጥነት መስፍን ረታው ወደሚገኙበት የስብሰባው አዳራሽ ሄደ። ከአቪየሽን ባለስልጣን ተደውሎ የተነገረውንም አደረሰ። አንድ ስማቸው ያልተነገረኝ የአገራችን ከፍተኛ ባለስልጣን እዚህ ኬንያ መጥተው አውሮፕላን ማረፊያ ውስጥ ናቸው እንድንሄድላቸው ይፈልጋሉ፣ በማለት ለምክትል አምባሳደር መስፍን ረታ አስረዳ። የሁሉ እስኪሆን ጊዜው እየሄደ ነበር። በዚሁ መሃል የኬንያው ፕሬዚዳንት ዳንኤል አራምፖይ ጉዳዩን ሰሙት። ስማቸው ያልተገለጠ የተባሉት እንግዳ የኢትዮጵያው ፕሬዚዳንት መንግስቱ ኃይለማርያም መሆናቸውንም ደረሱበት። ከዚያም ወደ ቢሮቸው እንዲመጡ አስደረጉ። የፕሬዚዳንት አራምፖይ ፕሮቶኮል ወደ ኢትዮጵያ ኤምባሲ ደውሎ ለመስፍን ረታ ፕሬዚዳንታችሁ እኮ እዚህኛ ጋር ስቴት ሀውስ ናቸው እንዴት አልሰማችሁም? አሁንም በአፋጣኝ ቶሎ ድረሱ፣ በማለት ተናገረ። ምክትል አምባሳደር የነበሩት መስፍን ረታ በድንጋጤ ወደ አዲስ አበባ ሲደውሉ ምክትል የውጭ ጉዳይ ሚኒስትሩን ፍሳሐ መርን አገኟቸው። ከዚያም በብስጭት ፕሬዚዳንቱ ሲመጡ ለምንድነው አስቀድማችሁ የማትነግሩን? ምን እያደረጋችሁ ነው? እያሉ ተናገሩ። ምክትል ሚኒስትሩም፣ ኦ የቀድሞ ፕሬዚዳንት ማለት ነው አሏቸው። ምክትል አምባሳደሩ ግራ ተጋቡ። ይህንን ያስተዋሉት አቶ ፍሳም ፕሬዚዳንቱ ከአገር የወጡት ከስልጣን ወርደው መሆኑን በማስረዳት እሳቸውን ሄደህ ከማግኘት በፊት የምልክልህን ፋክስ አንብበው፣ ፋክሱ ፕሬዚዳንቱ ከስልጣን ተነስተው ከአገር መውጣታቸውን የሚገልጸው በሬዲዮ የተነበበ መግለጫ ነው አሏቸው። ከዚህ በኋላም ምክትል አምባሳደሩ ወደ ኬንያው ቤተ መንግሥት ስቴት ሐውስ አቀኑ። ከአዲስ አበባ የተላከላቸውን የፋክስ መልእክት ይዘውም ከመንግስቱ ጋር ተገናኙ። ወዲያው በሬዲዮ የተነበበውን መግለጫ አነበቡላቸው። እንዲያም ሆኖ ኮሎኔል መንግስቱ መደናገጥም ሆነ መገረም አይታይባቸውም። ይልቁንም ለኢትዮጵያ የሚበጅ ከሆነ ይሁን በማለት ተናገሩ። ቀጠል ላደረጉምና እኔ ግን እዚህ የመጣሁት ወደ ሰሜን ኮሪያ ሄጄ መሳሪያ ለመግዛትና የሸዋን ሕዝብ ለማስታጠቅ ነበር አሉ። ብሪፍ ኬዝ ወይም ገንዘብ የያዙበትን ቦርሳቸውን እያሳዩ ቀጥለውም፣ ግራ የተጋቡ በመምሰል አኳን ሆነው ታዲያ ዝምብዬ ወደ ኮሪያ ልሂድ ወይስ ሀራሬ ሄጄ ቤተሰብ ልቀላቀል በማለት አቶ መስፍንን ጠየቁ። እሱም ሁሉም ነገር እንዳለቀና እንደደቀቀ ተረድቶ ስለነበር በፍጹም ቅንነት ጓድ ፕሬዚዳንት፣ የሚሻለውማ ወደ ቤተሰቦ መሄድ ነው በማለት ወትሮም በልባቸው ያሰቡትን ሐሳብ ደገፈላቸው መንግስቱን። በፍጥነት እንግዲያውስ ዚምባብዌ ለሚገኘው አምባሳደር ለአጎቴ አስራት ወልዴ ደውለህ ወደ እሱ እየመጣሁ እንደሆነ ግለጽልኝ አሉት። ወዲያው ግን ወደ አዲስ አበባ ደወሉ። የሚይዙትን የሚለቁትን ያጡ ጭንቅ ጥብብ ያላቸው የደርግ ባለስልጣናት መግለጫው ከተነበበ በኋላ ያለቃቸውን መኮብለል እያነሱ መብሰክሰካቸውን ቀጥለዋል። በስብሰባው ላይ ያሉ፣ ኮሎኔል መንግስቱ ከናይሮቢ ደወሉ። ጀኔራል ተስፋዬ ገብረኪዳን ስልኩን አነሱት። ምን አስቸኮላችሁ? እኔ እኮ አንዳንድ መሳሪያ የሚገኝበትን ሁኔታ ለመመካከር ነው የመጣሁት። አሁንም ኃይል አደራጅቼ በደቡብ በኩል እመጣለሁ። ደርግ ጽህፈት ቤት ሂሳብ ክፍል ውስጥ 15 ሚሊዮን ብር አለ። ለመሳሪያም ሆነ ለሌላ ነገር ተጠቀሙበት በማለት ነገሯቸው። ጀነራል ተስፋዬ ለባልደረቦቻቸው ይህንኑ ሲናገሩ ብስጭትናልህ በአዳራሽ ውስጥ በረከተ። የኢትዮጵያ ሬዲዮም ከአገር መውጣታቸውን ደጋግሞ ገለጸ። እኒያ ሳር ቅጠሉ የሚንቀጠቀጥላቸው፣ ትንሽ ትልቁ የሚረድላቸው፣ ቆራጥነታቸውና አብዮታኛነታቸው በተነገረበት ሬዲዮ ፈርጣጭ ተደርገው ቀረቡበት። ትናንት ማታ አብዮታዊ ቆራጥ መሪ ኮሎኔል መንግስቱ የዚምባብዌ ፕሬዚዳንት ሮበርት ሙጋቤ የላኳቸውን መልክተኛ ተቀብለው አነጋገሩ ያለው የኢትዮጵያ ሬዲዮ በማግስቱ መንግስቱ ኃይለማርያም ፈረጠጣ አለ። እኛ አንድ ጥይትና አንድ ሰው እስኪቀሬ ድረስ ግንባሬን ሰጥቼ እዋጋለሁ ያሉት ፕሬዚዳንት ሸሽተው ናይሮቢ መድረሳቸውንም ዓለም አቀፍ መገናኛ ብዙሃን አስተጋቡት። ኢትዮጵያ መንግስቱ ኃይለማርያም ወልዴ ከአገር ወጥተው መሄዳቸውን የሚገልጸውንና ለኢትዮጵያ ሕዝብ የተነበበውን መግለጫ ከመስፍን ረታ ከሰሙ በኋላ ወደ ሐራሬ ለመጓዝ የሚያስችላቸውን አውሮፕላን ከአራምፖ የጠየቁ። የኬንያው ፕሬዚዳንት ፈቃዳቸው ሆኖ በሳቸው ጠባቂዎችና የፕሮቶኮል አጃቢዎች መንግስቱን ወደ አውሮፕላን ማረፊያ ሸኟቸው። በዚህ ወቅት ኮሎኔል መንግስቱ የሚንጊዜም ጓደኛቸውንና አጃቢያቸውን ከሐራር ሶስተኛ ክፍለ ጦር ጀምሮ አብረዋቸው የኖሩትንና በድልና ሽንፈት ዘመን ያልተለዩቸውን ደመቀ ባንጃውን ወደ ሀራሪ አብረዋቸው እንዲሄዱ ጋበዟቸው። ሆኖም ኮሎኔል ደመቀ ፈቃደኛ አልሆኑም። ወደ አገሬ እመለሳለሁ ብለው ወደመጡበት አዲስ አበባ በመጡበት አውሮፕላን ተመለሱ። አገሪቱን ሁሉንም ነገር ወደ ጦር ግንባር እያሉ ለአስራ ሰባት ዓመት ጦርነት የዳረጓት የኢትዮጵያን ገበሬ የመሬት ባለቤት ያደረጋ ቢዮት የመሩት ቀይ ሽብርን አውጀው ሺዎችን ያረገፉት የአገራቸውን መወረር ለመግታት ግንባር ድረስ የዘመቱት የአገራቸውን ምሁር ግንባሩን እያሉ የጨረሱት ማህይምነትን ለመፋለም የሰሩት ኮሎኔል መንግስቱ ኃይለማሪያም አገራቸውን ጥለው ጓዶቻቸውን ትተው ሰራዊታቸውን በትነው ወደ ሐራሬ ጉዞ ጀመሩ። መንግስቱ ተደብቀው የራሳቸውን አውሮፕላን ጠልፈው የራሳቸውን መንግስት ታታለው ወደ ዚምባብዌ የሄዱበትን እንቆቅልሽ በተመለከተ ዛሬም ጥያቄ ያላቸው ሰዎች አሉ። እሳቸው ብለውት ባያውቁም ዛሬም ድረስ ሲአይኤ ነው ከሀገር ያስወጣቸው እያሉ ውሸትና ተረት የፈጠሩላቸው አይናቸውንም የጨፈኑ ደጋፊዎች አሏቸው። ኮሎኔል መንግስቱ ግን አሜሪካንም ሆነ ሌሎች ምዕራባውያንን ለስደተኛነታቸው በተባባሪነት ስማቸውን አንስተውት አያውቁም። ከዚያ ይልቅ እኔ መሳሪያ ልገዛ ስወጣ ስልጣኔ ነጠቁኝ እንጂ አልኮበለልኩም እያሉ የራሳቸውን ጓዶች ወንጅለዋል። በመሰረቱ በመሰረቱ ለጉዞ ምክንያት የተና ልባት የተደረገውና እውነትም የነበረው የብላቴን ጉዞ ነው። ብላቴን ልንሄድ ነው። ኬንያ የሄድኩበት ምክንያት ሌላ የውጭ መገናኛ በር በማግኘት እና በምስራቅ በምዕራብ በደቡብ ዝግጅት በእኔ ምስጢራዊ ተልእኮ አስረድቼ እና ሁኔታውን አመቻችቼ እንድመጣ ነው ተልእኮ። እነሱ ግን እንግዲህ እንደሚመስለኝ ለእኔ መውጫ ነው ያደረጉት ማለት ነው። ምክንያቱም ገና ኬንያ ሲሄድ እኔ በሁለት ሰዓት ከሀያ በረራ ሲጀምር በሶስት ሰዓት እነሱ ስብሰባ እንደጀመሩ እዛ እንደደረስኩኝ በሰባት ሰዓት የእኔ ከስልጣን መውረድ ዜና እንደተነገረ ዛሬው ይሄ ነው እና በዚህ ሁኔታ ነው እንጂ እኔ አልኮበለልኩም። እንዲህ እያሉ ሲዋሹ የኖሩት መንግስቱ እውነት የነበረው የብላቴ ጉዞ ነው። ኬንያ ሄድኩትም መሳሪያ ገዝቼ መልሶ ለማጥቃት ነው ሲሉ የነበሩት ኮሎኔል ከሶስት አስርታት በኋላ እውነተኛውን ነገር ፍርጥ አድርገው ተናግረዋል። አገርን ጥሎ ስለመሄድ የወሰኑት አንድ ወር አስቀድመው ሚያዝያ 14 እንደነበርም በዚምባብዌው መኖሪያ ቤታቸው ቃለ ምልልስ ስለሰጡት ደራሲ ይታገሱ ነግረውታል። ሚያዝያ 14 ደግሞ ብሔራዊ የሸንጎ ስብሰባ የተካሄደበት ሲሆን እነ ዶክተር ኃይሉ አርአያ ኮሎኔል መንግስቱን ኪኒን ይዋጡ እያሉ በድፍረት የተናገሩበት አንድ የላሊበላ ሊቀ ጳጳስ እንደ ቋንጣ ደርቀው ይቀራሉ እንጂ መንጌ አገር ጥለው አይሄዱም እያሉ ጥርጣሪያቸውን የገለጹበት መድረክ ነበር። ኮሎኔል መንግስቱ 17 ዓመት ሙሉ ሳልደፈር በዚያች ቀን ተደፈርኩ በማለት ትዝታቸውን ባስነበቡበት መጽሐፍ ላይ አስመዝግበዋል። እናም በዚህ መድረክ ላይ ሰራዊት እንዲጠናከር ሀሳብ በቅርብ የሚሰማኝ አጣሁ የሚሉት መንግስቱ በዚያ መድረክ ላይ የስንብት ቃል ተናግሬ ያለው ይሉና ቃል በቃል እንዲህ ይላሉ። ስለ እኔ ከሀገር መውጣት የኢትዮጵያ ሕዝብ ብዙ አውርቷል። እኔ በደንብ አድርጌ ተሰናብቼ ነው የወጣሁት። ደህና ዋሉ ነው ያልኳቸው። ምንም ስውርና ድብቅ ነገር የለውም። ብላቴን ሄዱ ምናምን ብሎ ነገር የለም። እውነት ነው፣ ብላቴን እሄዳለሁ ብያለሁ። ኬንያ ወይም ዚምባብዌ እሄዳለሁ አልልም። እውነቱ ይሄ ነው። እዚያ ብቀመጥ ኖሮ ውጤቱ በወያኔ እስር ቤት መበስበስ ነው። በወቅቱ ከነበረው አንጻር ወያኔን የሚያቆም ነገር የለም። በደንብ አድርጌ ተሰናብቼ ነው የደመደምኩት። ብዙዎቹ ሳልነግራቸው ተደብቄ ሸሽቼ እንዳልወጣሁ ያውቃሉ። በጣም የቅርብ የሆኑ ጓዶቼን፣ አባቴን ጨምሮ ምን እናደርግ፣ ምን ይሻላል ብዬ መከርኩ። ሁሉም ጣልና ሂድ፣ ሊገሉህ እኮ ነው የሚፈልጉት አሉኝ። በመጨረሻ ሁሉም ነገር አስጠላኝ። አሁን ኢትዮጵያ ውስጥ ሄጄ የመኖር እድል አለኝ ብዬ አላስብም ፍላጎቱም የለኝም በማለት የተናገሩትን የስደተኛው መሪ ትረካዎች የተሰኘው መጽሐፍ ያስነብባል። እናም መንግስቱ አገር የለቀቁት በጦርነት ተሸንፈው ከቤተሰቦቻቸውና ጓዶቻቸው ጋር መክረው እንጂ በድንገት በአሜሪካ ግፊት ወይም ድሮ ይናገሩት እንደነበረው መሳሪያ ለመሸመት አለመሆኑን ራሳቸው በማረጋገጥ በዚህ ረገድ ያለውን ውዝግብ ቋጭተውታል። ለአመታት የዋሹትንና ሌሎች ባለስልጣናት አይደለም እያሉ ሲሞግቱለት የነበረውን እውነትም አወጣጣቸውን በማስመልከት በማያሻማ አገላለጽ አስቤበት ተሰናብቸው ወጣው ብለዋል። ሶስተኛው የኢትዮጵያ ፕሬዝዳንት ስልጣናቸውን በተቃዋሚዎቻቸው ተነጥቀው የኮበለሉና በወጡበት የቀሩ የመጀመሪያው የኢትዮጵያ መሪ አሁንም በስደት ከሚኖሩ የአፍሪካ መሪዎች አንዱ የሆኑት ኮሎኔል መንግስቱ ኃይለማርያም በሰላሳ ሶስት ዓመታቸው ስልጣን ይዘው የነበሩት ሻለቃ ከአገር ከወጡ 34ኛ ዓመታቸውን ዛሬ ደፍነዋል። ልክ በዛሬው ዕለት ከ34 ዓመታት በፊት ከአገር የለቀቁትን ኢትዮጵያን ለ17 መስከረሞች ያስተዳደሩትን በግንቦት ተወልደው በግንቦት ስልጣንም አገር የሚያጡትን የመንግስት